ትንሽ ከኔ ጋር ብትስማሚ ነው የሚሻልሽ። ይሄ የመጨረሻ እድልሽ ነው። እኔ እስክመለስ ድረስ የምታስቢበት ሰፊ ጊዜ ይሰጥትሻለሁ። ተጠቃኝበት። ስመለስ ውሳኔሽን ታሳውቂኛለሽ። ያቺ የተረገመች በሩን ዘግታብኛለች። ስትመለስም እንደምታደርግ ሳስበው በጣም ነው የፈራሁት። በጣም እንዴ፣ ለምንድን ነው በሩን የዘጋችብሽ? ቆይ፣ እንዴት እንደዛ ታደርጋለች? ለነፍሽ የምንዳልኩት ማወቅ ትፈልጋለች። ወይኔ ፈጣሪ፣ ምን ባረግ ነው የሚሻል ትገነኛለች። ባትገነኝ እንኳን የሆነ ነገር ታደርገኛለች። እሺ በቃ ምንም አቶኝም። ጫፍሽን አትነካሽም። እሺ አንቺ ብቻ ተረጋጊ። እንዴት እረጋጋለሁ? አንተኮ ስለማታውቃት ነው። ቆይ እኔ በነገርኩህ ነገር እንኳን ምን ያህል ሴጣ አልተረዳ ተረድቻ ያለው ምንም አታረግሽም። በእኔ እርግጠኛ ሆኝ። እንገናኝ የነበረው እኔን ለማወቅ ብለሽ አይደል? አዎ። አሁን ደግሞ በር ስለተቆለፈብሽ መውጣት አልቻልሽም። ለምንድን የነገርኩን ነገር ደግመ የምትነግረኝ? እንዲ ይውልሽ፣ ምንም ቢፈጠር ከጎኔ ትሆኛለሽ። ይህን ብቻ ቃል ግቢልኝ። እኔ የምትለው ነገር ምንም አልገባኝም። መሲ፣ እኔ የምወድሽ ከልቤ ነው። በምንም አይነት ሁኔታ ውስጥ ብትሆኝ አንቺ ማጣት አልፈልግም። በሀሳቤ ከተስማማሽ ይችን ሄለን የተባለች ሴት አሸንፈን ከፊት ለፊቷ ትቆሚያለሽ። እኔ ምንም እየገባኝ አይደለም። እባክህ ግራ አታጋባኝ። እሺ ቃል ግቢልኝ፣ በምንም አይነት ሁኔታ እጅህን ይዘሽ እኔን ተደግፈሽ ለመቆም እኔ ባልሽ፣ ወንድምሽ፣ አባትሽ ሆንልሻለሁ። እንደፈለግሽ እሆናለሁ። ምን ታስቢያለሽ? ይህንን ቃለ መግባት እኮ መጀመሪያ አንተ ማየት አለብኝ። እሺ፣ ፎቶ ልግልሻለሁ። እውነት ከምርህ ነው? መሲ ያልጠበቀችው ነገር ገጠማት። በስልክ ብቻ የምታውቀውን ጓደኛዋን ለማግኘት ብላ በጉጉት ስትጠብቅ ነበረ። ነገር ግን ልትወጣ የተዘጋጀችው መሲ በሩ ተቆልፎባታል ከውስጥ። ሄለንም ደብዳቤ አስቀምጣላት ሄዳለች። አንስታ ደብዳቤውን ስታነብ በጣም የሚያስፈራ፣ ሁሉንም ነገር ለአቶ ቶማስ ነግረሽ ከሆነ በሕይወትና በሞት መካከል ነው የምትገኘው። ስለዚህ ሁሉንም ነገር ለመወሰን አስቢ ጊዜ አለሽ የሚል ደብዳቤውን ስታነብ ያገኘችው መልእክት ይህን የሰማችው እንግዲህ በቤተሰቦችሽ በቤተሰቦች ነው መጣልሽ። እኔን አታውቂኝም ማለት ነው፣ በማለት ጭውውት ላይ ገብታለች። ወይዘሮ ሄለን ይህን ስታነብ እያየችው እንግድህ መሲ በድንጋጤ እያለቀሰች ነበረ። በስልክ ብቻ ለምታውቀው ጓደኛዋ እየነገረችው ነበር መልእክቱን በሙሉ እንደ ዘግታብኛለች እያለች በቃ ይዞሽ እያለ እሱም ሲያረጋጋት ነበር። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል ሀያ አንድ ተለቀቀ። እንግዲህ ወደ ክፍል ሀያ ስንመለስ አቶ ቶማስ ጠፍቶ በድንጋጤ ውስጥ ይገኛሉ። መሲን እየጠየቀቻት መሲም እንግዲህ በምትጠይቃት ጊዜ አንቺ እንደሆንሽ በምትላቅ ጊዜ የእሱም ወንድም መጥቶ እሷን ይዟት ስሄድ ልጄ ብላ እንትን ይዛው ስትሄድ ነበረ ያለቀው ማለት ነው። ከመሲ ክላስ። እናም ወደ ክፍል ሀያ እንግዲህ ስንመጣ አቶ ቶማስ አልተገኘም። ስልኩም ያው ልጁ ያለህበት ቦታ አገኝ ማነው ማግኘት ትችላለህ በማለት ነበረ የወጣው ያፌት ማለት ነው። ያፌት ስሙን አይዶኑ ነው የእንግዳ ስሙ ጠፍቶብኛል ማለት ነው። እናም እንግዲህ እሱም ወጥቶ ለብቻ ሆቴል እንደያዘ ነበር ያው ነው ማለት ነው። እዚህ ላይ ሳለ አሁን ላይ ያለበት ሁኔታ ማለት ነው ቶማስ አልተገኘም። በዚህ ላይ ሄለን በጭንቀት ውስጥ ትገኛለች። እውነት ነገሮችን አውቋቸው ይሆን ወይስ ምንድን ነው እያለች ነበረ በጭንቀት ውስጥ የምትገኘው ሄለን። ምክንያቱም መሲን ካልነገረችው ወይንም ቴዲ ካላወቀ በዚህ ስራ ላይ ማንም የኛ ሚስጥር የሚያቅ የለም በማለት ጥርጣሬ ውስጥ ገብታለች። እንግዲህ ክላሱ አሁን ይህን እያለች አዶናይ መጥቶ ነበር። አዶናይ መቶ አጎትህ የለም ቶማስ እያለችው ነበር ማለት ስልኩም ማይሰራ ምን እንደሆነ ይደነግጣል። ምክንያቱም በእንትን ውስጥ የሚገኘው አዶናይ አባቱ በአባቱ ሐዘን ውስጥ የሚገኘው ደግሞ እሱ ምን ሆኖ ነው በማለት በጭንቀት ውስጥ ይገኛል። በጭንቀት ላይ ሆኖ እንዴ ለምን አይሰራም ብሎ ስልኩንም ደጋግሞ ቢሞክርለት ሊሰራለት አልቻለም አዶናይ አልሰራለት ሲል በቃ እኔ ልሄድ ነው። ሁሉም ቦታ አጎቴም ጋደዌ ይለሻል እሱ ጋር ሊሆን ይችላል ምናም ያልጠየቅኩበት ቦታ የለም። ሁሉም ቦታ ጠይቅ ያለሁ ነገር ግን ሁሉም ቦታ የለም። ስራ ይመስለኛል፣ ስራ ቦታ ደክሞት እዛው አድሮ ሊሆን ይችላል እያለች በጭንቀት የምትገኘው ሄለን ይሄን ትለዋለች ለአዶናይ። አዶናይም አይ አብሬሽ መሄድ እፈልጋለሁ እያላት ነበረ። በፍጹም አንተ አትሄድም። አሁን ልጆቹ ማንም የቤት ሰው እንዲሰማ አልፈልግም። ስለዚህ እቤት መቀመጥ አለባቸው እነሱ ስትለው አይ እኔ እሄዳለሁኝ አትሄድም ብትለው እንደዛ ካልሽ በራሴ አማራጭ በራሴ መንገድ እሄዳለሁ ሲላት፣ በቃ ና እንሄድ ብላ እሱን ትለዋለች። እሱ ደግሞ እንግዲህ ወደኋላ ፓርት የደበቀው የድምፅ መቅጃ ካሜራ አስቀምጦ የእሷን ድምፅ የሚቀዳበት ካልጋው ጋር አስቀምጦ ነበረ። እንግዲህ ያንን ለማውጣት አልተመቸውም፣ እሷ ውስጥ ስለሆነ እንዴት አድርጌ ልውሰድ እያለ ነበር። እሷ ግን እንዴ ቁመ ቀረ እኮ ለምንድን ነው ውጣ እንጂ እያለችው ነበረ። ይሄንን ስትለው ግን እሱም ማን ነው ትቷት ማን ነው አልወጣም ብሎ ዝም ብሎ ቁሞ እያየች እያሰበች ነበር ምን ፈልጎ ነው በማለት ከዛ ንውጣ ስትለው አሁን አንቺ በስ እንትን እንዴት አድርጌ እየሄዳለሁ በማለት ትቷት አብሯት ይሄዳል ማለት ነው። በእርግጥ እዛ ላይ ማወቅ ያለብን አውርታለይ ለቴድ ወደኋላ ፓርት ክፍል ሀያ ላይ ቴድ እንደውላ በዚህ ነገር ውስጥ እኔናንችን የሚያገናኝን ነገር የለም እያላት ነበረና። ይህንን ሲላት ነበረ። ብዙ ድምጾች እንትን ብሎለታል፣ ግን ደግሞ ለማውጣት አልተመቸውም። ለማንሳት እሷ ቤት ስለነበረች በሀሳብ ውስጥ ነበረ ማለት ነው። እናም እንግዲህ ወደኋላ ፓርት ወደ ስንመጣ ወደ ሀያ አንድ እሷም ቀጥታ ወደ ቴድ ጋ ነበር ያመራቸው። ቴድ ጋ በመሄድ ቴድን አፋጣ ጠይቀዋለች። ይሄን ነገር ፈጽመሃል አልፈጸምከውም? ስለምን ስራ ጉዳይ ነው? እኔ እና አንቺ እኮ የጨረስን መሰለ ምን ፈልገች ነው? እያላት ነበረ ቴድን። ቴድ ካሁን በኋላ እኔ እናንቺ መገናኘት የለብንም ከሰጣም ቢሆን ብሏት ነበር። እና አሁን ላይ ያለችበት ሁኔታ በጣም እያስፈራታል። ስለዚህ እሱ ተናግሮት ይሆን እንዴት ሆኖ ነው እያለች ነው የምትገኘው። እሱም እባክሽን አሁን ከመንገዴ እኔና አንቺ ምንም የሚያገናኘን እባክህን ብላ እኔ እኮ እያለች ለመጥም ለማሳዘንም እንትን ልትለው ነበር ያኔ ሲለምናት እባክሽን ሲላት እምቢ ብለዋለች ማለት ነው። እናም እሱ የራሴን ሕይወት ጀምሬያለሁ አሁን በመንገዴ ላይ አታደናብኝ በማለት ይናገራታል። እሷ እንደለመደችው ባለጌነች እና በጥፌ ልትመታው እጇን ስታነሳ እጇን ይዛታል ማለት ነው። እጇን ልትሰነዝር ስትል ጊዜ አናግሯት፣ እንዴት እንዴት ነው የምታናግረኝ? ማለቃህ እኮ ነኝ እንትንህ እኮ ነኝ እያለኝ ነበር። በፍጹም ብሏት ትቷት ይሄዳል። ይሄን ያወቀኝ እየተናደደኝ ነው። አድርገዋል አላደረግከውም፣ ያለ እውነቱ ነው የምታውቂው፣ አላደረግኩትም ብሎ ይነግራታል ማለት ነው። ይህን ብሏት ይለያል፣ እሱም ትቷት ይሄዳል። እሷም በዚህ ውስጥ ትገኛለች እንግዲህ፣ ወደ ማነች ታዴ ጋር ስንመጣ መጀመሪያ ታዴ ከሉሊ ማነች ከሄለን ክላስ ነበር የመጣች እና ታዴ ደግሞ በሞክዬ ፍቅር የታወረችው የምታወራውን ሁሉ የማታቀው ታዴ ማለት ነው። አሁን ላይ ከጓደኛዋ ከመሲ ጋራ ሚስጥሩን ዘርግፋ ያወጣችው አሁን ላይ በእንትን ውስጥ ትገኛለች። አሁንም ከመሲ ጋር በመሄድ እባክሽን ይቅርታ አድርጊልኝ የደበረሽ ይመስላል፣ ስለዚህ ይቅርታ አድርጊልኝ እባክሽ ብትላትም፣ እሷም አይ ከአሁን በኋላ ዞር በይልኝ፣ ውጭልኝ እያለቻት ነበር አኩርፋት። ከዛም ደግሞ ተውጭኛለሽ እያለ ወጣት ትሄዳለች። ወደ ሄለን ጋር በመሄድ ነበረ እንግዲህ ሁሉንም ነገር አንቺ የምታውቂው ነገር አለች። ስለዚህ አንቺ እና መሲ ያወራቸውን ነገር የምትፈልጊውን ሁሉ እሰጥሻለሁ እያለች። ኧረ ምንም አውርተናና እየተደናበረ ነበር። አንቺንማ መሸወድ አያቅተኝም በማለት ትቀይርና ሀሳቧን። እኔ ልታወራኝ እያለች ግን የሆነ ላለማውራት ትፈልጋለች እያለች ነበረ። ይህን ስትል እየነበረ ይህንን በሚላቱም ጊዜ እሷ ግን ምንድን ነው ያለችው? አይ አሁንማ ይሄ እንደዚህ ከሆነ በፍጹም ላምንሽ ነው። በቃ ሂጂ፣ ይሄን ከሆነ ይሄ ብቻ ከሆነ ያወራችሁት በማለት እንዴ፣ መሽቷል እኮ እንዴ፣ ሊሄድ እያለች ነበረ። እንዴ ታዲያ ይምሻ ስትላት፣ ታዴ ማነው ነው ሞኩ ይወስድሻል ስትላት፣ የምትሆንበት ቁጭ ብድግ እያለች በቃ ስፖርት የምትሰራ መሰለች ማለት ነው። በዚህም ጊዜ እንግዲህ አሁን ላይ ያለችበት ሁኔታ ሞክዬ እንድሸኛት ታደርጋለች። ሞክዬ ደግሞ ተነስቶ እሷን ለመሸኘት እየሄደ ነበር እና መንገድ ላይ እየተዛዘለችበት ምን አይነቱ ገገባ ነው እያለች ነበረ። ቆይ እንጂ እንዲያውም ሄድ አልፈራም ስትለው እንዴ ቀስ ብላ ይዘኝዴ እንዴ ሳታሮ ስላሮረቁች ቶልቶሎ ሄጄ የመመገተት ነው ይላታል። እሷም ይህንን ስትለው እንግዲህ አይ ሂድ ስትለው ትቷስ ሲሄድ እንዴ ትቶኝ ሄደ ብላ መልሳ እሱኑ ይዛው ትመጣለች ማለት ነው። እንግዲህ ወደ ፓርቱ ስንመጣ እዚያ ላይ እሱ ሸኝቷ ሲመጣ አኑሻ እንግዲህ ከወንድ ጋር ትምህርት ቤት ሄድኩ እያለች የምትውለው ከድሩዬዎች ጋር ነው። የአኑሻንም ይዛ እባክህን እገዘኝ ከእንደነዛ አይነት ሰዎች ብትለው ምክላሱ አስገብታ ዞር ቢያንጅ መጀመሪያ ጥሩ ሆነች ነው እያላት ነበረ በፍጹም ይህንን ሲላትን እንትን ልትል አልቻለችም ማለት ነው። እንደዚህ እያላት ሳለ ትቷት ይሄዳል እሱም ማለት ነው። ይሄን ባላትም ጊዜ በፍጹም እንትን ልትል ለማለት ስላልቻለች ትቷት ይሄዳል። እንግዲህ ተከታትሏት ወደ ትምህርት ቤት ስትሄድ ከኋላ ተከትሏት እየሄደ ሳለ ልጆቹ የምትውልበትን ለቤተሰብ ነው የምናገረው በማለት ልጆችን ይደባደባል። ሞቱ ና ስለ ደበደብክልኝ አመሰግናለሁ፣ ገንዘብ ልስጥፍ፣ ምን ልስጥፍ ትለውም ዞር በይ እያላት ነበር። እና እንግዲህ ወደ መሲ ጋ ስንሄድ መሲ ደግሞ ፍቅረኛዋ እኔ ድምፁ እንግዲህ ከድምፁ እንደምንረዳው ትሄድ ነው ብለን እናስባለን። እሱም እንደ ወንድምም እንደ ጓደኛም እንደ አባትም ሆንሻለሁ። ስለዚህ እንደው ጓደኛም ሁሉንም ነገር እሆንልሻለሁ እያላት ነበረ። እሷም እንግዲህ ዘጋችብኝ። የሄለንን ጉዳይ ከጎኔ ብቻ እንድትቆሚ ነው በቃ። አሁን እኔ ያንተን ሳላቅ እንዴት ነው እያለችው ነበር። እና ፎቶውን በቃ እልክልሻለሁ እያለ ይልክሞ እያለች ፎቶም ይልክላታል። ስታየው እንግዲህ ያንን ፎቶ ማየት ማመን አቅቷታል። የምታውቀው ትሄድ ነው የሚሆነው። የዚህ ጊዜ በጣም በድንጋጤ እሱን እያየች ነበረ በድንጋጤ እየተጨነቀች የነበረው ማለት ነው። እዚህ ላይ ነበረ ያለቀው። እንግዲህ መሲም ፎቶውን እያየች እዚህ ላይ ነበረ ያለቀው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ሆናል። ቶማስ ይገኛል። ቶማስን ማናገተው ቶማስ እንዴት የሚለውን ቀጣይ እናያለን። መልካም ጊዜ። ባይባይ